ዜና ስፖርት። ጤና ይስጠልኝ። ከስሪ ፊርዳውስ አብድል ሀኪም አብራሪያችሁ ይቆያለው። በቅድሚያም ባርሴሎና ከኢንተር ሚላን አቻ ተለያዩ። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ባርሴሎና ከኢንተር ሚላን ጋር ያደረገውን ጨዋታ 3ለ3 በሆናቸው ውጤት አጠናቋል። የባርሴሎና ግቦች ላሚን ያማል፣ ቶሬስ እና ሶመር በራሱ መረብ ላይ ሲያስቆጥሩ ለኢንተር ሚላን ዳምፍሪስ ሁለቱን ግቦች እንዲሁም ቱራም አስቆጥረዋል። ራፊንሃ ለባርሴሎና በአንድ የሻምፒዮንስ ሊግ ውድድር ዓመት በርካታ የግብ ተሳትፎ በማድረግ የሊዮኔል ሜሲን ሪካርድ ማሻሻልም ችሏል። ብራዚላዊ ተጫዋች ራፊንሃ በዘንድሮው በዘንድሮ የውድድር ዘመን በሻምፒዮንስ ሊጉ 13 ግቦችን አስቆጥሮ ሰባት አመቻችቶ አቀብለዋል። ከዚህ ቀደም ባርሴሎና እና ኢንተር ሚላን በአውሮፓ ውድድሮች እርስ በርስ ካደረጓቸው 16 ጨዋታዎች ባርሴሎና ስምንቱን አሸንፏል። ኢንተር ሚላን በበኩል ሦስቱን ሲያሸንፍ ሁለቱ ክለቦች በአምስቱ አቻ ተለያይተዋል። ባርሴሎና እና ኢንተር ሚላን ከዚህ በፊት በ2009 እስከ 2010 የውድድር ዓመት በግማሽ ፍጻሜ ተገናኝተውም ነበር። ኢንተር ሚላን በወቅቱ ባርሴሎናን በድምር ውጤት አሸንፎ ለፍጻሜ መብቃትም ችለው ነበር። በፍጻሜውም ኢንተር ሚላን ባየር ሙኒክ በማሸነፍ ሶስተኛ የሻምፒዮንስ ሊግ ዋንጫውንም አሳክቷል። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በ2022 ምድብ ጨዋታ ሲሆን ኢንተር ሚላን በሜዳው አንድ ለባዶ አሸንፎ በባርሴሎና ሜዳ 3 ለ3 አቻ ተለያይተዋል። ላሚኒ ያማል በአውሮፓ ሻምፒዮንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች መሆንም ችሏል። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ ጣሊያን ላይ የሚደረግም ይሆናል። በተያያዘም የባርሴሎናው የፊት መስመር ተጫዋች ራፊንሃ ቡድናቸው የተቆጠረበት ግብ ተቀባይነት የለውም ሲል ተደምጧል። የተሻለ ውጤት ሊኖረን ይችል ነበር፣ በሜዳችን ብዙ ገብቶብናል። ይህ ተቀባይነት የለውም ሲል ራፊንሃ ከጨዋታው በኋላ ተናግሯል። አክሎም ኢንተር ሚላን ክብር ይገባዋል። እሱ በማዕዘን ምት ጠንካራ ናቸው ሲል አስተያየትም ሰጥቷል። በሜዳችን የማሸነፍ ግዴታ ነበረብን። ቢሆንም ውጤቱ የከፋ አይደለም። በመልሱ ጨዋታ ያለንን ሁሉ እንሰጣለን ብሏል ራፊንሃ። በምሽቱ ጨዋታ የጨዋታው ኮከብ ተብሎ የተመረጠው ዴንዜል ዳንፍሪስ ኢንተር ሚላን ማንነቱን ማሳየቱን ገልጿል። ከሶስት ሽንፈት በኋላ ጥሩ ተጫውተናል። ትክክለኛው ኢንተር ይህ ነው ሲል ከጨዋታው በኋላ ተናግሯል። ለፍጻሜ ማለፍ እንችላለን የሚለው ተጫዋቹ እኛ ጠንካሮች ነን፣ ያንን በእያንዳንዱ ጨዋታ ማሳየት አለብንም ብለዋል። ባስቶኒ በበኩሉ አሁን ላይ ያለው ባርሴሎና የአውሮፓ ጠንካራ አጥቅቶ የሚጫወት ቡድን ነው፣ ላሚን ያማል የዓለማችን ምርጡ ተጫዋች ነው ብለዋል። እንዲሁም በተመሳሳይ የኢንተር ሚላኑ ዋና አሰልጣኝ ሲሞን ኢንዛጊ ከጨዋታው መጠናቀቅ በኋላ ለላሚን ያማል ያላቸውን ትልቅ አድናቆት ገልጸዋል። ባለፉት ስምንት ዘጠኝ አመታት እንደ ያማል አይነት ተጫዋች በፍጹም አላየውም። ለሱ ሶስት ተጫዋቾች አስፈልገውን ነበር ሲሉ ነው ሲሞን ኢንዛጊ የገለጹት። አክለውም ላሚኒ ያማል በየ ሀምሳ ዓመቱ ልናየው የምንችለው ተሰጦ ነውም ብለዋል። በጨዋታው ተደስቻለው። ከዓለም ጠንካራ ቡድን ጋር ምርጥ ጨዋታ ነበር ያደረግነው፣ ነገር ግን አለማሸነፋችን አበሳሽቶኛል ብለዋል ኢንዛጊ በምሽቱ ጨዋታ። ጉዳት የገጠመው ላውታሮ ማርቲኔዝ በመልሱ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ሲሞን ኢንዛጊ ጠቁመዋል። ሌላኛው መረጃችን የሚሆነው በዛሬው ኤሮፓ ሊግ የግማሽ ፍጻሜ መርሃ ግብር ቶትናም ከባዶ ግሊምት፣ አትሌቲክ ቢልባኦ ከማንቸስተር ዩናይትድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ወይም ስቱዲያችን በሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ አስራ አንድ ሰዓት ሲል ይጀምራል። ማንቸስተር ዩናይትድ ከሜዳ ውጪ ከአትሌቲክ ክለብ ጋር ዛሬ ምሽት ወደ ባስኮ በማቅናት በዲሳን ሚሜስ ሜዳ ታላቁ የአውሮፓ ሊግ የግማሽ ፍጻሜ ግጥሚያ የሚያደርገው የመጀመሪያው ጨዋታ ነው። በተያያዘም ከአትሌቲክ ቢልባኦ ተጫዋች ግልጋሎት አያገኝም ተብሏል። አትሌቲክ ቢልባኦ በዛሬው የማንቸስተር ዩናይትድ ጨዋታ የወሳኝ ተጫዋቹን ግልጋሎት እንደማያገኝ ይፋ ተደርጓል። በጨዋታው ስፔናዊው አማካኝ ኦያን ሳንሴት በጉዳት ምክንያት እንደማይሳተፍ አሰልጣኝ ኤርኔስቶ ቫልቫርዴ አረጋግጧል። በዘንዶ የውድድር ዓመት ኦያን ሳንሴት በአትሌቲክ ቢልባኦ ቤት በርካታ ጎሎችን ያስቆጠረም ተጫዋች ነው። ተጫዋቹ በውድድር ዘመኑ አስራአምስት የላሊጋ ግቦችን ማስቆጠርም ችሏል። እንዲሁም ዩናይትድ ወሳኝ ተጫዋቹ ልምምድ ጀምሯል። ማንቸስተር ዩናይትድ ወሳኝ የፊት መስመር ተጫዋቹ አማዲያሎ የቡድን ልምምድ መስራቱም ተገልጿል። አማዲያሎ ባጋጠመው ጉዳት ምክንያት ከሁለት ወራት በላይ ከሜዳ ርቆ መቆየቱም የሚታወስ ነው። ቀያዮቹ ሰይጣኖች ከአትሌቲክ ቢልባኦ ጨዋታ በፊት በሰሩት መደበኛ የቡድን ልምምድ አማዲያሎ መሳተፍ ችሏል። በተጨማሪም ማቲያስ ዴሊት በልምምድ መሳተፉም ተገልጿል። በመጨረሻም ቶትናም የተጫዋቹን ግልጋሎት አያገኝም። የሰሜን ለንደኑ ክለብ ቶትናም ዛሬ በሚያደርገው የአውሮፓ ሊግ የግማሽ ፍጻሜ ጨዋታ የተጫዋቹን ግልጋሎት አያገኝም ተብሏል። ደቡብ ኮሪያዊው የፊት መስመር ተጫዋች ሰን ሁንግሚን ለጨዋታው እንደማይደርስ በይፋ ተገልጿል። ሰን ባለፉት አራት ጨዋታዎች በጉዳት ምክንያት ለቡድኑ ግልጋሎት መስጠት እንዳልቻለም ይታወቃል። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብደላኪ ማብሪያቸው ቆየው መልካም ቀን